ሞኝ መስለን ለታየናችሁ ሰዎች አድጉ፣ ባትነካኩን ይሻላችኋል። ይህን መልእክት እንግዲህ ሀይሚዬ ናት በቲክቶኳ ላይ ያጋራችሁ መልእክት ነው። ሰላም ሰላም፣ እንዴት ናችሁልኝ ውድና የተከበራችሁ የእኔ ቤተሰቦች፣ በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ተረፍረፍ ይበልልኝ እያልኩኝ እንግዲህ ዛሬ ህማማት የመጀመሪያ ቀን ነው። የኦርቶዶክስ እምነት ተከታዮች በሙሉ እንግዲህ እንኳን አደረሳችሁ። እውነት ይችን አመት አመት አድርሶ ለዚች ቀን መብቃታችን አምና በስደት ሀገር ነበርኩኝ እኔ ዘንድሮ ግን በሀገሬ ላይ ነኝ። እግዚአብሔር ይመስገን ለዚች ቀን ላበቃን አምላክ። ሁላችሁንም በስደት ያላችሁ እህቶቼ ለሀገራችሁ ያብቃችሁ። በዓልን ዘንድሮ ሰው ሀገር ካከበራችሁ ለላመት ደግሞ ሀገራችሁ ላይ እንድታከብሩ ያደርጋችሁ። እንግዲህ ዛሬ ሀይሚ የቲክቶኳ ላይ መግቢያ ላይ ያደረግኩትን መልእክት ሼር አድርጋለች። እውነት ነው። ብዙ ጊዜ በሞኝነት ሞኝ ዝም ስንላቸው ለእነሱ ስንኖርላቸው ለእነሱ እነሱን ያለማስከፋት ሆኖ እያሉንን ስንሆንላቸው ወይም ደግሞ ለእነሱ ዋጋ ስንከፍልላቸው የማይረዱን ሰዎች ጭራሽ ይባስ ብለው ለነሱ ብለን ከቻልነው ነገር በላይ ሌላ ዋጋ የሚያስከፍሉን ሰዎች አሉ። እና እነሱ እንደፈል እኛን ሳይረዱ ውስጣችንን ሳያዩ፣ ውስጣችንን ሳያነቡ እነሱ እንደፈለጉ ከላይ ተረድተው እኛ ልባችንን የሚሰብሩ ሰዎች መልእክት ነው። በነገራችን ላይ እኔም በራሴ ያሳለፍኩት ሕይወት አለ። ማለት አንዳንድ ሰዎች ሳይመቿችሁ እናንተን እየጎዷችሁ ዝም ስትሏቸው የዋህነት ወይም አለማወቅ ወይም ጅልነት ይመስላቸዋል። እናንተ ግን እነዛን ሰዎች አለማስከፋት አለማስቀየም ነው ዝም የምትሏቸው። እህሳ እነሱ ምን ያደርጓቸዋል? እናንተ ጅል፣ ምንም የማታውቁ ጭራሽ ዞራችሁ እናንተ ጥፋተኛ ያደርጓቸዋል። ግን እመኑኝ አንድ ቀን ይቆጫቸዋል። አንድ ቀን የገባቸው ቀን ይቆጫቸዋል። እናንተ በምክንያት ነው እና እነሱን የምትችሏቸው ወይም ዝም የምትሏቸው ወይም ዋጋ የምትከፍሉላቸው በምክንያት ነው። እነሱ ግን ያንን አይረዱትም። በነገራችን ላይ ይሄ ሰውኛ ባህሪያችን ነው። ሰውኛ ባህሪያችን ስላችሁ በቃ ዝም ብለን የሆነ ሰው የሆነ ነገር ሲያደርግ ወይም ደግሞ የሆነ ሰው የሆነ ነገር ሲደርስበት፣ ለምን፣ እንዴት፣ ከምን የተነሳ ነው ብሎ ማገናዘበ የሰው ልጅ ከስንት አንድ ነው እንጂ ብዙዎቻችን ፊት ለፊት ያለውን ብቻ ነው የምናነበው። ከባክግራውንድ ምን እንድን ነው ብለን አናነብም። እና ሀይሚዬ ሀይምዬ ለሁሉም ነገር ምክንያት አላት ለምታደርገው። በብሩኬም አይፈረድም፣ እሱም ወንድ ልጅ ነው ብዙ ታግሷል። ግን እኔ አሁን አሁን እየተረዳሁ ያለሁት ነገር የባለፈው ሕይወት ይመስለኛል አሁንም ሀይሚ እያለፈችበት ያለችው ታውቃላችሁ፣ ከአሁን በፊት በባለስልጣን ስም ወይም ደግሞ በጉልበተኛ ስም ሀይሚና ብሩኬን ለማለያየት ብዙ ጥረት ተደርጓል። ብር ተከፍሎት እንደሆነም ሰምተናል። ምክንያቱም እራሳቸው ሀይሚና ብሩኬ ተናግረዋል። እኔና ሀይሚን ለማለያየት ብር የተከፈለው ሰው ሁሉ አለ ብሏል ብሩኬ። እዚህ ጋር ሀይሚን ያልተረዳችዋት ብዙ ነገር ያለ ይመስለኛል። እቺ ልጅ ወዳ ፈልግ አይደለም። ቢያንስ ትላንትና ሀይሚ፣ የእውነት ይሄ ነገር ወይ ፕራንክ ከሆነ ወይ ደግሞ ተገዳ ካልሆነ፣ ትላንትና እንደዛ ተመናቅራ አትሄድም ነበር። ብሩኬ የመጨረሻ ቪዲዮ ነው ምናምን ሲላት፣ በቃ ብሩኬ ይቅርታ ብለዋለች። ግን ደግሞ እሱን ለመለመንም ሆነ ለመለማመጥም ሆነ ትክክለኛ ምክንያቷን እርግጥ አርጋም ለመ ወይም ደግሞ እሱ የሚላትን ነገር እሺ ለማለት አልሞከረችም። በቃ እሺ ሁለተኛ ብላለች፣ ግን ደግሞ ከልቡ አይደለም ሶ ሀይሜ የሆነም ከጀርባ ያ ነገር እየተደገመ ያለ ይመስለኛል። ያ የሚያስፈራራ ሰውዬ አሁንም አለ፣ በቃ አሁንም ያ ነገር አለ። አሁንም ይቺ ልጅ ኖርማል እንዳልሆነች በደንብ ፊቷ ላይ ያስታውቃል። እንዴ ብሩኬ እኮ እንለያይ እኮ ነው ያለው ትላንትና። በእርግጥ እሱ ሊለያያት ፈልጎ አይደለም፣ ለመታረቂያ ምክንያት ፈልጎ እንጂ ምርረው የሆነ አደፍርሶ ለማጥራት ፈልጎ ነው እንጂ፣ የእውነት ሀይሚ ሊለያት ፈልጎ በፍጹም አይደለም። እኔ ብሩኬና ሀይሚ የምታውቋቸው ሰዎች ታውቃላችሁ። ብሩኬ ካፋ አውጥቶ እንለያይ ይላት፣ ግን ልክ ሀይሚ ባልፈው እንዳደረገችው ነው ያደረገውና ሀይሚ የአሁን እዚህ ጋር ፖስት የምታደርጊው ነገር ምናልባት ለእኛ ለብሩኬ ግን ሊገባው አይችልም። ስለዚህ እያደረግሽ ያለውን ነገር በጠቅላላ ተናገሪ። ምንድን ነው ችግርሽ? ወይም ደግሞ እውነትም ይሄ ቀለበቱን አድርገሽ በእርግጥ እኔ አታደርገውም ነው ምለ ግን የሆነ የተገደድሽበት ነገር ኖሮ አድርገሹም ተሆነ በቃ ብሩኬ የሚልሽን ስሚ። እርግፍ አድርገሽ ነገሮችን በሙሉ ታይ ና ወደ ብሩኬ ተመለሽ። ሰላም ፍጠሩ ባካችሁ። ኦዲየንስን አታሰቃዩ። ስለ እናንተ የሚታመም ሰው አለ ባካችሁ። ትናንትና እንግዲህ በቃ የመጨረሻዬ ነው ምናም ምናም ሲ በቃ ሁለተኛ አላደርግም፣ ግን ያሁኑን በቃ ተወኝ፣ ቅር በላይ ያኛው ተወኝ፣ ቅር በላይ በቃ ይቅርታ ተወኝ ብላው ብትሄድ አሁን ትላንትና፣ እሺ ቢላት ያኛው እየደነፋ ነው ያለው። ሀይሚ ደግሞ እየተሰበሰበች አይደለም በእርግጥ እቃ ልገዛን የወጣሁት ግን ደግሞ የሆነ እቃ ስትፈልጊ ብሩኬ መኪና አለው አይደለም፣ በመኪናው ወጥቶ ይውሰድሽ። ከሱ ጋር ለመገናኘትስ ለምን አስፈለገ? ፋሲል ታብዬው ደናቁር፣ ደግሞ ደሞ ማን ነው? ከህይወታቸው ውጣ እባክህ፣ ነገጧት። በአንተ እህት ላይ ይደርሳል፣ በአንተ ወንድም ላይ ይደርሳል። የሚዋደዱ ፍቅረኛሞችን የሚዋደዱ ጥንዶችን አለያይተህ አጣልተህ አንተ ምንም የምትጠቀመው ነገር የለም። ማንን ተደግፈህ ነው አንተ ስታለቅህም ብሩክ ስትል የነበረው ማንን ባክግራውንድ አድርገህ ነው? በሙሉ ኮንፊደንስ ብሩኬ አንላቀቅም፣ ወገ ትከፍልበታለህ፣ አሁን ይሄንን የምትለው ተደግሟለህ እያለ እየደነፋ ነበር። አስባችሁታል። አሁን ላይ ሀይሚ ራሱ ስጋት ላይ ነው ያለችው፣ እውነት ለመናገር ምክንያቱም ሁለቱ አንድ ነገር ይደራረጉብኛል ብላ ታስባለች። አይደለም የምትወደው የምታፈቅረውን ብሩኬ በእሷ ምክንያት ብሩኬ አንድ ነገር ሆኖ ይቅርና በቀደም እንኳን ከሰው ጋር በማታውቀው ሰው ተደባደብኩ እንኳን ብሎ ፕራንክ ሲያደርጋት እንዴት እንደሆነች እኛ ነን የምናውቀው። እናንተ ማይታችኋል እሷም ታውቃለች። ብሩኬም አይቷል፣ ለብሩኬ ያላትን ሀይሚ ለብሩኬ ያላትን ስስት አይቷል። ስለዚህ ሀይሚ ብሩኬን የሚጎዳ ነገር ለማድረግ ፈልጋ ሳይሆን ባግራውንዷ የሆነ ነገር አለ። ይሄ ደግሞ ፋሲል ፋሲልና ፋሲል ብቻ ነው። በቃ ይች ልጅ በሆነ ነገር አስፈራርቷታል። በቃ በሆነ ነገር በደካማ ጎኑ ጎኗ ገብቶ አታሏት የሆነ ኬዝ ውስጥ እንድትገባ አድርጓታል። በቃ ሀይሚን ተረዷት። ብዙዎቻቸው አሁን ሀይሚ ላይ ዘመቻ ከፍታቸዋል። እሷን ለቀቅ አርጓት። እስኪ መጀመሪያ ለምን እንደዛ አደረገች የሚለውን ነገር አስቡ። ለማንኛውም ከኛ በላይ ፈጣሪ ግባበት። እኛ ተጨንቀን ብዙ እናወራለን፣ ተጠበድን ብዙ ጭራሽ ስለመለያየት መወራቱ ራሱ በጣም ከባድ ይለያያሉ ምናምን የሚለው ነገር አስቤውም አላቅም። ባስበውም አይሆንም። አይለያዩም። ሲጀመር እንደማይለያዩ አውቃለው ግን ፈተና በዛባቸው። በቃ ፈተና በሱባቸዋል። እነዚህ ሁለት ልጆች ተፈታታኛቸው በዛ። ወይ ለፕራንክ ብለው ወይ ደግሞ ጓደኛ መስለው ይቀርባሉ። ከዛ በኋላ ያመሩታል፣ ወደ ሪል ይወስዱታል። ምክንያቱም እነሱ እንዲለያዩ እንጂ እንዲፋቀሩ የሚፈልግ ሰው የለም እና በጣም ነው የሚያሳዝነው። ለማንኛውም ፈጣሪ እኔ እንጃ፣ ብቻ እሱ ይግባበት። ከዛ ውጪ ሃይሚዬ ዛሬ ምናልባት እንግዲህ አዲስ ነገር ይዛት መጣ ይሆናል። እግዚአብሔር ሰላሙን ያወርድልን። በጉጉት በትዕግስት በጸሎት እንጠብቃቸው።